ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በቦሌ ክፍለ ከተማ በሳምንቱ የተከናወኑ አባይት ጉዳዮች ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ እንጋብዛለን። የህፃናት ጥበቃና የመጫወቻ መብት ለሁሉም ህጻናት። በቦሌ ክፍለ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ጽፈት ቤት የህጻናት ጥበቃ የመጫወቻ መብት ለሁሉም ህጻናት በሚል መሪ ቃል በዓለም አቀፍ ደረጃ ለሰላሳ ስድስተኛ ጊዜ በሀገራችን ደግሞ ለሀያኛ ጊዜ የሚከበረውም ዓለም አቀፍ የህጻናት ቀን ከ11 ወረዳዎች የተውጣጡ ተማሪዎችና መምህራን በተሳተፉበት በድምቀት ተከብሯል። የቦሌ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽፈት ቤት ኃላፊ ወይዘሮ ኢትዮጵያ ነጋሽ እንደተናገሩት የዘንድሮ የዓለም አቀፍ የህጻናት ቀን ለሁሉም ህጻናት አካታች ደህንነቱ የተጠበቀና ተደራሽ የመጫወቻ ድሎችን እድሎችን የሚያበረታታ ስለ ህጻናት የመጫወቻ መብት የማህበረሰቡ ግንዛቤ ማሳደግ በመሆኑ የህፃናት ቀንን ከማክበር ባሻገር የህጻናትን መብት እንዲከበርና ሀሳባቸው እንዲደመጥ ሁሉም ወላጆች እንዲሁም የሚመለከታቸው ባለድርሻ አካላት ትኩረት ሰጥተው መስራት እንዳለባቸው አስገንዝበዋል። ህጻናት የነገ ሀገር ተረካቢ እንደመሆናቸው መጠን እንክብካቤና ድጋፍ ያስፈልጋል ያሉት ወይዘሮ ኢትዮጵያ አያይዞ በህፃናት ላይ የሚደርሰው የትኛውም አይነት የመብት ጥሰት እንዳይኖር ለማድረግ ጽፈት ቤቱ ከሚመለከታቸው ህግ አካላት ተቀናጅቶ በመስራት ላይ እንደሚ የሚገኝ ገልጸዋል። በመድረኩም የግጥም፣ የውዝዋዜና ሌሎች ትዕይንቶች በተማሪዎች የቀረቡ ሲሆን የተሻለ ተሳትፎ ለነበራቸው ትምህርት ተቋማት ተማሪዎችና መምህራን የተሳትፎ ምስክር ወረቀት ተበርክቶላቸዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት። የቦሌ ክፍለ ከተማ ምክር ቤት ከክፍለ ከተማ አስተዳደሩ ወጣቶችና ስፖርት ጽፈት ቤት ጋር በመተባበር ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ሀያኛውን የብሔር ብሔረሰቦች ህዝቦች ቀን ምክንያት በማድረግ የማህበረሰብ አቀፍ የአካል ብቃት እንቅስቃሴ ያካሄደ። በቦሌ ቡልቡላ የስፖርት ስፖርት ሜዳ በተካሄደው መርሃ ግብር ላይ የቦሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መስፍን ኃይሌ ባደረጉት ንግግር ሀያኛው የብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እንደሚከበር ገልጸው ከሁሉም ኢትዮጵያዊ ዜጋ ወንድማማችነት እህታማችነት እንዲሁም ህብረ ብሔራዊ አንድነት በማጠናከር ዲሞክራሲያዊ መግባባትን በማጎልበት ለኢትዮጵያ ሁለንተናዊ ብልጽግና በርብርብ መስራት እንደሚጠበቅ አስገንዝበዋል። የቦሌ ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ አንዷለም አሰፋ በበኩላቸው ዲሞክራሲያዊ መግባባትን በማዳበር ህብረ ብሔራዊ አንድነትን ማጠናክረን እንደሚገባ ገልጸው ስፖርት ጤናማ ማህበረሰብን ለመፍጠር ትልቅ ፋይዳ ያለው ስለሆነ በቀጣይም ህዝቦችን ለማነቃቃትና በልማቱ ረገድም ስኬት እንዲያስመዘግብ ለማስቻል መሰል ኩነቶች አጠናክረን እንቀጥላለን ብለዋል። በማህበረሰብ አቀፍ የስፖርት እንቅስቃሴው የክፍለ ከተማና የወረዳ አመራሮች ጨምሮ ወጣቶችና ታዳጊ ስፖርተኞች እንዲሁም ነዋሪዎች ተሳትፈዋል። በክረምት ወራት በጎ ፍቃድነት ለማህበረሰብ ለውጥ በሚል መሪ ሀሳብ ሲካሄድ የቆየው የበጎ ፍቃድ ስራ በበጋ ወራትም ግለቱን ጠብቆ እንደሚቀጥል ተገለጸ። የቦሌ ክፍለ ከተማ አስተዳደር ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ጽህፈት ቤት የ2017 18 ዓ ም የክረምት ወራት በጎ ፍቃድ መዝጊያና የ2018 የበጋ ወራት በጎ ፍቃድ ማስጀመሪያ መርሃ ግብር የከተማ የክፍለ ከተማና የወረዳ አመራሮች፣ የሃይማኖት አባቶች፣ አባገዳዎች፣ የሀገር ሽማግሌዎች፣ በጎ ፈቃደኞችና ተጋባዥ እንግዶች እንዲሁም ነዋሪዎች በተገኙበት አከናውነዋል። በመርሃ ግብሩ ላይ የተገኙት የአዲስ አበባ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ወይዘሮ አስራት ንጉሴ በጎ ለማድረግ ሰው መሆን ብቻ በቂ መሆኑን ገልጸው ልማትን በማ ማምጣት ከችግር መውጣት፣ መተጋገዝና መደጋገፍ ባህል በማድረግ ድህነትን ታሪክ ማድረግ ይቻላል ብለዋል። በጎነት ዜጋና ቦታን እንደማይጠይቅ የገለጹት ወይዘሮ አስራት ሁሉም የማህበረሰብ ክፍል ባለው አቅምና እውቀት ድጋፉን አጠናክሮ እንደሚቀጥልና ዜጎች ከተረጅነት ወጥተው ራሳቸው እንዲችሉ በሚደረገው ርብርብ ሁሉም አካል ማህበራዊ ግዴታውን መወጣት አስፈላጊ መሆኑን ጠቅሰው ኮሚሽኑ ይህንን አጠናክሮ እንደሚቀጥል ገልጸዋል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር ሸቱ ለማ እንደተናገሩት ባለፉት ሰባት የለውጥ ዓመታት የህዝቡ ኑሮ ያሻሻሉ ኢኮኖሚያዊ ማህበራዊ ሰው ተኮ ከሆኑ የቤት እድሳት የደም ልገሳ ትራፊክ ቁጥጥር ማዕድ በመጋራት ችግኝ ተከላና መሰል የበጎ ፍቃድ ተግባራት ስራዎች ላይ በመሰራታቸው ለኑሮ የማትመች የነበረችውን አዲስ አበባ አምራ ተውባ ና ጽዱ ሁና በአፍሪካ በአለም አቀፍ ካሉ ከተሞች ጭምር ተወዳዳሪ በመሆን ወደ ቱሪዝም ኮንፈረንስ ማዕከል ተሸጋግራለች በማለት ለዚህ ስኬት ከፍተኛ አስተዋጽኦ ለነበራቸው ባለሀብቶች ና በጎ ፍቃድ ወጣቶች ምስጋና በማቅረብ በቀጣይም በበጋ ወራትም በሁሉም ዘርፎች የበጎ ፍቃድ ስራውን ግለቱን ጠብቆ ተጠናክሮ እንደሚቀጥል አመላክተዋል። የቦሌ ክፍለ ከተማ አስተዳደር ሕብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ የጽህፈት ቤት ኃላፊ አቶ ጌታቸው ካሳይ ባለፉት የክረምት ወራት የበጎ ፍቃድ ተግባር በርካታ ቁጥር ያላቸው በጎ ፍቃደኞች በማሳተፍ ከ750 በላይ የሚሆኑ ወገኖችን ማዕድ የማጋራት ከ310 በላይ ቤት እድሳትና በደም ልገሳ፣ ትራፊክ ቁጥጥር፣ በጎነት በሆስፒታል በሰላምና ጸጥታ፣ በችግኝ ተከላ በመሳሰሉ ዘርፎች የሚሰራውን ስራ በበጋው መርሃ ግብር ተጠናክሮ የሚቀጥል መሆኑን አስገንዝበዋል። በመጨረሻም 2017 ዓ.ም የክረምት ወራት የበጎ ፍቃድ መርሃ ግብር ላይ ከፍተኛ ተሳትፎ አስተዋጽኦ ላበረከቱ ተቋማትና ግለሰቦች እንደ የተሳትፏቸው የዋንጫ የእውቅናና የምስጋና ምስክር ወርቀት ሽልማት ተበርክቶላቸዋል። ዲሞክራሲያዊና ህብረ ብሔራዊ አንድነት ለማጽናት በጋራ መረባረብ ይገባል። የሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን አስመልክቶ የቦሌ ክፍለ ከተማ አስተዳደር ሰራተኞች ፓናል ውይይት አካሄዱ። የቦሌ ክፍለ ከተማ ምክር ቤት ከክፍለ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ጽፈት ቤት ጋር በመተባበር ባዘጋጁት በዚህ ውይይት የመድረኩ ላይ የቦሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መስፍን ኃይሌ ባደረጉት ንግግር የብሔር ብሔረሰቦችና ህዝቦች ቀን በጋራ መግባባት ህብረ ብሔራዊ አንድነት ለማጠናከር እንዲሁም የሀገረ መንግስት ግንባታን በህዝቦች የጋራ ፍላጎት ላይ እንዲመሰረት የሚያስችል ዴሞክራሲያዊ መግባባት መፍጠር ታሳቢ አድርገው እንደሚከበር ተናግረዋል። የዘንድሮ የብሄር ብሄረሰቦች ህዝቦች ቀን ስናከብር እንደ ሀገር ያስመዘገብናቸውን ናቸውን አንጸባራቂ ድሎች በማጽናት ቀጣይ ድል ለማስመዝገም ቃላችን በማደስ ነው ያሉት አፈ ጉባኤው፣ በዚህ ህሳቤ የቦሌ ክፍለ ከተማ አስተዳደር ሰራተኞች ዲሞክራሲ ስርዓት ግንባታ የበኩላቸው ሚና ለመጫወት ኃላፊነት እንዳለባቸው አስገንዝበዋል። የቦሌ ክፍለ ከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ለማጽፈት ቤት ኃላፊ አቶ ዋሲኑ አለማየሁ በበኩላቸው ብሔር ብሔረሰቦችና ህዝቦች ቀን ለሃያኛ ጊዜ የሚከበረው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል መሆኑን አውስተው ህብረ ብሔራዊነት ለማጠናከር በሚደረገው ጥረት የመንግስት ሰራተኛ እንደ አንድ የህብረተሰብ አካል ሚናቸውን ለመወጣት በእውቀት ላይ የተመሰረተ ዲሞክራሲያዊ ህሳቤን መገንባት እንደሚጠበቅባቸው አሳስበዋል። በመድረኩ ዲሞክራሲያዊና ፌዴራላዊ ስርዓትን በኢትዮጵያ ተስፋዎችና ተግዳሮቶች በሚል ርዕስ የውይይት መነሻ ሰነድ ውይይት ቅረበ ሲሆን ውይይቱ ተሳታፊ የመንግስት ሰራተኞች በሰጡት አስተያየት በኢትዮጵያ እየተገነባ ያለው የህብረ ብሔራዊና ዴሞክራሲያዊ ስርዓት በጸና መሰረት ላይ እንዲጸና የዴሞክራሲያዊ ጽንሰ ሀሳቦችን ማዕከል ባደረገ አግባብ አሳታፊ የሀገረ መንግስት ግንባታ ማጽራት እንደሚገባ አመላክተዋል። በቦሌ ክፍለ ከተማ በሚገኙ ወረዳዎች በተቀናጀ የብሎክ ልማት ንቅናቄ የለሙ ሞዴሎች ብሎኮች ተመረቁ። በክፍለ ከተማ ወረዳ ሁለት አራት ስድስት ሰባት ና አስራ አራት የሚገኙ ሞዴል ብሎኮች በተመረቁበት ስነስርዓት ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ኢንጂነር ወንድሙ ሴታ ባደረጉት ንግግር ከለውጡ ማግስት በአዲስ አበባ ከተማ ከተከናወኑ ቁልፍ ተግባራት መካከል ጽዱ፣ ውብና ሰላማዊ መኖሪያ አካባቢዎችን መፍጠር አንዱ መሆኑን አውስተው በዚህ ተግባር የቦሌ ክፍለ ከተማ በልዩ ልዩ ዘርፎች ባከናወነው እንቅስቃሴ ቀዳሚ ክፍለ ከተሞች መካከል አንዱ ለመሆን መብቃቱን ገልጸዋል። የተቀናጀ የብሎክ ልማት ፕሮጀክት የነዋሪውን ህብረተሰብና አደረጃጀቶችን በማስተባበር በአጭር ጊዜ ከፍተኛ ለውጥ ለማምጣት የሚካሄዱ መሆኑን ስራ አስኪያጁ ገልጸው በቦሌ ክፍለ ከተማ የተከናወኑ የተቀናጁ ብሎክ ልማት ስራዎችን ህብረተሰቡ በባለቤትነት መንፈስ ከአመራሩ ጋር ተቀናጅቶ በመስራት ለውጤት እንዲበቁ ማድረጉን በአርአያነት የሚጠቀስ ነው፣ ወደፊትም ተጠናክሮ ሊቀጥል የሚገባ እንደሆነ አስገንዝበዋል። የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽነር አቶ ይመር ከበደ በበኩላቸው በአዲስ አበባ ከተማ የተጀመረው የኮሪደር ልማት ፕሮጀክት ወደ ሌሎች ከተሞችና ክልሎች በማስፋት ውብ፣ ምቹና ለጉብኝት ተመራጭ ስፍራዎችን በመፍጠር ላይ እንደሚገኝ አውስተው ይህ ተግባር ተከትሎ እስከ ብሎክ ድረስ የዘለቀ የተቀናጀ ልማት እንቅስቃሴ በከተማዋ ተመራጭና ምቹ ብሎኮችን ለመፍጠር ማስቻሉን ተናግረዋል። የቦሌ ክፍለ ከተማ በተቀናጀ ብሎክ ልማት ፕሮጀክት ያስመዘገበው ስኬት የሚደነቅ መሆኑን የገለጹት ኮሚሽነሩ የክፍለ ከተማው አስተዳደር ለፕሮጀክት መሳካት በቅንጅት በመስራት ላሳየው ውጤታማነት ምስጋና አቅርበዋል። በክፍለ ከተማ የሚገኙ ሁሉንም ብሎኮች በሁሉም ዘርፍ ሞዴል ለማድረግ እየተሰራ እንደሚገኝ የገለጹት የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ዶክተር እሸቱ ለማ በመጀመሪያ ዙር የተቀናጀ የብሎክ ልማት ፕሮጀክት በእያንዳንዱ ወረዳ የተመረጡ አምስት ብሎኮችን በድምሩ ሀምሳ አምስት ብሎኮችን አልምተን ስናስመርቅ ለክፍለ ከተማችንና ለከተማችን ገጽታ ተጨማሪ ግባት ከማድረጉ ባሻገር በቀጣይም ለሚለው ብሎኮችን መነሳሳት ለመፍጠር ያለው ሚና ከፍተኛ ነው ብለዋል። ህዳር ሲታጠን ዘልማዳ አመለካከትን ወደ ህዳር ሲጸዳ በመቀየር የክፍለ ከተማውን ውብ፣ ጽዱ እና ለኑሮ ምቹ የማድረግ ስራ ባለ የሚያደርግ ህብረተሰብ መገንባት እንደሚገባ ተገለጸ። የቦሌ ክፍለ ከተማ ጽዳት አስተዳደር ጽህፈት ቤት ህዳርን ንጹህና አረንጓዴ እናድርግ በሚል መሪ ቃል ከክፍለ ከተማ ከከተማ ከክፍለ ከተማና ከ11 ወረዳዎች የተውጣጡ የዘርፉ ኃላፊዎች፣ የደንብ ማስከበር ባለሙያዎች፣ የሽርክና ማህበራት አመራሮች እንዲሁም ባለድርሻ አካላት የተሳተፉበት ፓናል ውይይት አካሄዳል። በፓናል ውይይቱ ላይ የመወያያ ሰነድ ያቀረቡት የቦሌ ክፍለ ከተማ አስተዳደር ጽዳት አስተዳደር ጽህፈት ቤት ኃላፊ አቶ ተስፋዬ ታደሰ እንደተናገሩት የፓናል ውይይ ቆሻሻ በማቃጠል የሚከሰት የአካባቢ ብክለትን በጋራ በመከላከል የነዋሪውን የማህበረሰቡና የባለድርሻ አካላትን ተሳትፎ ማጠናከር ያለመ መሆኑን በመግለጽ የክፍለ ከተማው ማህበረሰብና የባለድርሻ አካላት ግንዛቤ በማሳደግ ህዳር ሲታጠን ዘልማዳ ያስተሳሰቡን ወደ ህዳር ሲጸዳ በመቀየር በክፍለ ከተማው የሚከሰቱ የደንብ ጥሰቶችና ቆሻሻን በማቃጠል የሚከሰቱ የአካባቢ ብክለትን በጋራ በመከላከል የነዋሪውን የማህበረሰቡና ባለድርሻ አካላትን ተሳትፎ ቅንጅት በማጠናከር ቆሻሻን መልሶ በመጠቀም ወደ ሀብትነት መቀየር እንደሚያስፈልግ አስገንዝበዋል። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ የግንዛቤና ህብረተሰብ ተሳትፎ ባለሙያ አቶ ጣሂር ኑረዲን በበኩላቸው ከዚህ በፊት ህዳር ሲታጠም በሚል ባህላዊ ዘለማዳዊ መንገድ ቆሻሻ ተሰብስቦ ይቃጠል የነበረ መሆኑን በማውሳት ነገር ግን በአሁኑ ወቅት ማጠኑ ማስቀረትና ቆሻሻን የማጽራት ዘመቻ እየተካሄደ መሆኑን በመግለጽ ህዳር ሲታጠም በሚል በማህበረሰባችን በነበረው ዘለማዳዊ አስተሳሰብ ቆሻሻ ሲቃጠልና አየሩ ሲታጠን የቆየና በመተንፈሻ አካላት በሽታና ለኦዞን መሳሳት የሚያጋልጥ በመሆኑ የቆሻሻን መልሶ መጠቀም የማበረታታት ቆሻሻን ጥቅም ላይ እንዳይውል የሁሉም ባለድርሻ አካላት ቅንጅት የሚጠይቅ መሆኑን ገልጸዋል። መድረኩ ተሳታፊዎች በበኩላቸው በተከታታይ ዓመታት በተሰሩ ጽዳትና የውበት ስራዎች ላይ ለውጥ መመዝገቡን ገልጸው በቀጣይም ቅንጅታዊ ስራዎችን በማጠናከር ውብ፣ ምቹና ማራኪ አካባቢ እንዲፈጠር እንሰራለን ብለዋል።